ሰላም። ዛሬ የምንገባበት ጉዳይ በጣም ስስ እና እውነት ለመናገር አሳሳቢ ነው። በሰሜን ኢትዮጵያ በተለይም በኢትዮጵያና በኤርትራ መካከል እንደገና የጦርነት ነጋሪት እየተጎሰመ መሆኑን የሚያሳዩ ብዙ ምልክቶች አሉ። አዎ ሁኔታው በጣም ከባድ ከመሆኑ የተነሳ ዓለም አቀፍ ተቋማት ሳይቀሩ የማስጠንቀቂያ ደወል እያሰሙ ነው። ልክንሽ የዛሬው ዓላማችንም ይህን ውስብስብ ሁኔታ ያው ከላይ ከላይ ሳይሆን ከስር መሰረቱ መፈተሽ ነው። ይህን ለማድረግ ተለያዩ ምንጮችን አገላብጠናል። ከሁማን ራይትስ ዋች ሪፖርቶች እስከ ዘ ኢኮኖሚስት ያሉ ታዋቂ መጽሔቶች ትንታኔዎች እንዲሁም የታሪክ ሰነዶችን ሁሉ አይተናል። ዋናው ጥያቄ ምንድን ነው? ከሁለት ዓመት ደም አፋሳሽ ጦርነት በኋላ እንደገና ወደ ግጭት የሚያመራው ምንድን ነው በትክክል? የፕሪቶሪያው ስምምነትስ የትጋ ነው የፈረሰው? የወደብ ጥያቄውስ እንዴት ይህን ያህል አደገኛ ሆነ? እነዚህን እና ሌሎች ነጥቦችን በትልቅት እንመረምራለን። በጣም ጥሩ። እስኪ ነገሩን ዓለም አቀፍ ተቋማት ካወጡት ማስጠንቀቂያ እንጀምር። ሂውመን ራይትስ ዋች እና ዘ ኢኮኖሚስት ሌላ ጦርነት አፍንጫችን ስር ነው እያሉ ነው። በጣም ከባድ አገላለጽ ነው። እንዲያውም ሳትቀደሙ ቅደሙት የሚል አይነት ጥሪ ለአደራዳሪዎች ቀርቧል። የኢኮ ቴራ ማስጠንቀቂያ አይመስልም። በጣም የአደጋ ስሜት አለው። ስጋቱ ከምን የመነጨ ነው ምንጮቹ ስጋቱን በዋናነት በሁለት መሰሶዎች ላይ ነው የሰቀሉት የመጀመሪያው የፕሪቶሪያ የሰላም ስምምነት ነው ይህ ስምምነት ለሁለት አመት የዘለቀውና ሰሜን ኢትዮጵያን ያወደመውን ጦርነት ያስቆመው ስምምነት ቢሆንም አሁን ላይ ግን በወረቀት ላይ ከማረፍ የዘለለ ትርጉም ያጣ ይመስላል ማለት ማለት በፌዴራል መንግስቱና በህወሀት መካከል ያለው መተማመን ሙሉ በሙሉ ጠፍቷል ሁለቱም ወገኖች ስምምነቱን አላከበርክም በሚል የቃል ጦርነት ውስጥ ናቸው። ከዚህ ጋር ተያይዞ ደግሞ ህወሓት እንደገና ታጣቂዎችን እያንቀሳቀሰ መሆኑን የሚጠቁሙ መረጃዎች አሉ። አዎ ያማለ ምንጮቹ እንደሚሉት ከሆነ ወደ አፋር፣ ራያና ወልቃይት አቅጣጫዎች ከፍተኛ የሆነ የወታደር እንቅስቃሴ ይታያል። እንዲያውም የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተናገሩት ነገር አለ። ህወሓት ከስምምነቱ በኋላ የፈጸማቸው ትንኮሳዎች ለጦርነት ከበቂ በላይ ናቸው ማለታቸው ተጠቅሷል። ይህ ከባድ ክስ ነው። በጣም ይሄ የሚያሳየው የፕሪቶሪያ ስምምነት የፈጠረው ሰላም ምን ያህል ከጸጉር ስንጦነቂያ የቀጠነ እንደነበር ነው። ነገር ግን አሁን ላይ ከዚህም በላይ ሁኔታውን ያወሳሰበው ሁለተኛውና ዋነኛው ምክንያት የኢትዮጵያ መንግሥት ያነሳው የወደብ ጥያቄ ነው። አዎ የወደብ ጥያቄው ይህ ጥያቄ በአዲስ አበባና በአስመራ መካከል የነበረውን ግንኙነት ሙሉ ለሙሉ መርዞታል። የቀጠናውን የኃይል አሰላለፍም እስከ መጨረሻው ለውጦታል። በፊት የነበረው ቁርሾ በግለሰቦች ደረጃ የነበረ ቢሆንም የወደብ ጥያቄው በአደባባይ መነሳቱ ጉዳቱን ወደ ሀገር አቀፍ የህልውና ጥያቄ የቀይረው ይመስለኛል። እሳቱ ላይ ቤንዝን እንደ መርከፍከፍ ማለት ነው። እዚህ ጋም እንግዲህ ነገሩ ጭንቅላት ሚያዞር የሚሆነው ካለፈው ጦርነት ፍጹም የተለየ አዲስ የኃይል አሰላለፍና ጥምረት እየተፈጠረ እንደሆነ ምንጮቹ በስፋት ያመለክታሉ። ይሄ እኮ ማይታመን ነገር ነው። በትክክል የሚገርመውም ይሄ ነው። ዘኢኮኖሚስት በወጣው ባወጣው ሪፖርት መሰረት ኤርትራ ከህወሓት ከፋኖ፣ እና ከኦነግ ሸኔ ተወካዮች ጋር በሱዳን በምስጢር መምከሯ ተገልጿል። ቆይ ቆይ፣ አንድ ደቂቃ፣ እስኪ እዚህ ጋር ቆም እንበል። ይሄ እኮ ማይታመን ነገር ነው። ሕውሃትና ኤርትራ እስከ ቅርብ ጊዜ ድረስ ደም የተጣቡ ጠላቶች ነበሩ ነበሩ። ፋኖ ደግሞ ከፌዴራል መንግስት ጋር የተዋጋ ነው። ኦነግሸኔም እንዲሁ እነዚህ እርስ በርስ የማይሳሙ እንዲያውም ተቃራኒ ዓላማ አላቸው ቡድኖች ናቸው። ኤርትራ እነዚህን ሁሉ በአንድ ላይ ማሰባሰብ መፈለጓ ምን አይነት ስትራቴጂ ነው? ይህ የቀጠናውን ፖለቲካ ውስብስብነት ቁልጭ አድርጎ የሚያሳይ ነው። ስትራቴጂው ያው የጠላት ጠላት ወዳጅ ነው የሚለው የድሮ መርህ ነው። የኤርትራ መንግስት ዋነኛ ስጋቱ አሁን የኢትዮጵያ መንግስት ነው ብሎ ካመነ፣ ያንን መንግስት ለማዳከም የሚረዱትን የውስጥ ኃይሎች በሙሉ ዓላማቸው ምን ይሁን ምን ማሰባሰብ እንደ አማራጭ ይወስደዋል። በእጅጉ የሚያጠናክር ነው ማለት ነው በጣም ካለፈው ጦርነት አሰላለፍ ጋር ስታናጻጽረው ደግሞ ፍጹም ተቃራኒ ነው። ይህ ማለት ጦርነት ቢነሳ የሁለቱ ሀገራት ጉዳይ ብቻ ሆኖ አይቀርም ማለት ነው። በፍጹም። ጦርነቱ ከተቀሰቀሰ ወደ ሰፊ ቀጠናዊ ግጭት የማምራት እድሉ ከፍተኛ ነው። ሌሎች ሀገራትም እጃቸውን እያስገቡ መሆኑን የሚያሳዩ ምልክቶች አሉ። ለምሳሌ እንደ ግብፅና ሳውዲ አረቢያ ያሉ ሀገራት ከኤርትራ ጎን በመቆም በቀዩ ባህር ላይ የጋራ ወታደራዊ ልምምዶችን እያደረጉ መሆኑ ተጠቅሷል። ወታደራዊ ልምምድ አዎ። እና ይ ሰፊ ቀጠናዊ ጦርነት የሚለው ሀሳብ እኮ ነው የሚያስፈራው። እና እነዚህ አዳዲስ አሰላለፎች የሚፈጠሩት ትልቅ ጥያቄ አለ። ይህ ሁሉ ለምንድን ነው? ሁሉም ነገር ተመልሶ የሚሄደው ወደዚያ ቁልፍና ታሪካዊ ጉዳይ ነው። የወደብ ጥያቄ፣ በተለይም የአሰብ ጉዳይ። ከቀረቡልን መረጃዎች ውስጥ እኔን በጣም የሳበኝና እንዴ ያሰኘኝ አንድ ታሪክ አለ። የትኛው የቀድሞ የአሜሪካ አምባሳደር ቲቦር ናዥ በኢትዮ ኤርትራ ጦርነት ወቅት ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጋር ስላገረጉት ውይይት ያጋሩት ነገር የዛሬውን ሁኔታ በትክክል የሚገልጽ ነው። አዎ ያ ታሪክ የወቅቱን ስሌት ብቻ ሳይሆን የዛሬውንም ስጋት በደንብ ያሳያል። አምባሳደሩ እንዳሉት መለስ በወቅቱ ኢትዮጵያ አሰብን በጦርነት ልትቆጣጠር ትችል ይሆናል፣ ነገር ግን ዋጋ ያለውም። ምክንያቱም የኤርትራ ተዋጊዎች ወደብ ከሚገቡና ከሚወቱ መርከቦች ላይ ጥቃት በመሰንዘር ጦርነቱ እንዲቀጥል ያደርጉታል ብለውኛል ሲሉ በኤክስ ገጻቸው ላይ አስታውሰዋል። ዋው ይህ ማለት ወደቡን ብንይዘውም ከጥቅም ውጭ ይሆናል የሚል ስጋት ነበራቸው። የሚገርመው ታሪክ ራሱን የደገመ መሆኑ ነው። ይሄ ስጋት እኮ ከዚያም በፊት የኤርትራ መገንጠል ሲታሰብ ጀምሮ የነበረ ከዛም በፊት አዎ በ1991 የለንደን ኮንፈረንስ ወቅት የአሜሪካው ዲፕሎማት ሄርማን ኮኸን የኤርትራ መገንጠል የኢትዮጵያን የወደብ ጥቅም እስከ መጨረሻው የሚዘጋ ከሆነ ለወደፊቱ የቀጠናውን ሰላም ያናጋል የሚል ግልጽ ማስጠንቀቂያ ሰጥተው ነበረ። ከ30 ዓመት በፊት ማለት ነው። ልክ ነው። ሄርማን ኮኸን ያስጠነቀቁት ነገር እና አቶ መለስ ለአምባሳደር ናዥ የሰጡት ስሌት ዛሬም እውነት ሆኖ እየተነሳው ነው። ይህ ማለት ችግሩ አዲስ ሳይሆን ለትውልድ ሲተላለፍ የመጣና መፈንዳቱ ቀይቀረ የነበረው ቦምብ ነው ማለት ነው። በወቅቱ የአቶ መለስ ምላሽ ለኤርማን ኮህን ማስጠንቀቂያ ምን ነበር? ችላ ነው ያሉት። ምንጮቹ እንደሚሉት የአቶ መለስ ምላሽ ጉዳዩን ለእኛ ተዉት፣ እኛና የኤርትራ አመራሮች በግላችን እንጨርሰዋለን የሚል አይነት ነበረ። ይህ ምናልባት በወቅቱ በነበረው የወንድማማችነት መንፈስ የተሰጠ ምላሽ ሊሆን ይችላል፣ ወይም ደግሞ የችግሩን የረጅም ጊዜ አሳሳቢነት ካለመረዳት የመነጨ ሊሆን ይችላል። ያን ያልተቋጨው ጉዳይ ዛሬ ካመጣት በኋላ እንደገና ለጦርነት ስጋት ሆኖ ብቅ ብሏል። ወደ ቅርብ ጊዜ ስንመጣ ደግሞ በቪልነሺ በጠቅላዊ ሚኒስትር አብይ አህመድ እና በፕሬዝዳንት ኢሳያስ አፈወርቂ መካከል የተደረገው የሰላም ስምምነት መፍረስ ለችግሩ ትልቅ አስተዋጽኦ እንዳደረገ ምንጮቹ ያናሱል። ብዙዎች ተስፋ የጣሉበት ስምምነት ነበር እውነት ነው ግን ግንኙነቱ ግን ከዚያ በፊትም እየሻከረ ነበር። ነገር ግን የወደብ ጥያቄው በአደባባይ መነሳጡ ያው በግለሰብ ደረጃ የነበረውን መቃቃር ወደ ሀገር አቀፍ የህልውና ጥያቄ የቀየረው ይመስለኛል። ምንጮቹ እንደሚሉት የ2018 ስምምነት መፍረስ የጀመረው ከወደብ ጥያቄው ከረጅም ጊዜ በፊት ነው። ለምሳሌ ኤርትራ ስምምነቱ ከተፈረመ ከዓመት በኋላ በድንገት የዛላምባሳና የቡሬ ድንበሮችን ያለምንም ማብራሪያ መዝጋቷን ይጠቅሳሉ። ይህ የመጀመሪያው የማስጠንቀቂያ መልእክት ነበር ማለት ይቻላል። በትክክል የመጀመሪያው ቀይ መብራት ነበር። ያ ብቻም አይደለም። የንግድና የዲፕሎማሲ ግንኙነቱንም ደረጃ በደረጃ ሲያቀዘቅዙት ነበር። ይህም ያሳየው በመሪዎች ደረጃ የታየው እቅፍና ሰላምታ ወደ መሬት ወርዶ ተቋማዊ አልሆነም የሚለውን ነው። ለምሳሌ ለምሳሌ የኢትዮጵያ አየር መንገድ ወደ አስመራ የሚያደርገውን በረራ በተለያዩ ምትናቶች እንዲቋረጥ ተደርጓል። ኤምባሲዎች ቢከፈቱም የኮንስል አገልግሎት ግን ሙሉ ለሙሉ ቆሞ ነበር። እነዚህ ሁሉ ነገሮች የስምምነቱ መሰረት ጠንካራ እንዳልነበር የሚያሳዩ ናቸው። ሌላው የሚነሳው ደግሞ የንግድ ጉዳይ ነው። ሕጋዊ የንግድ ግንኙነት ከመፍጠር ይልቅ በኮንትሮባንድ ንግድ ላይ ያተኮረ ግንኙነት እንደነበር ነው የሚነገረው። ይሄ እንዴት ነው ለግንኙነቱ መሻከር አስተዋጽኦ ያደረገው? ህጋዊ የንግድ ስርዓት ሲኖር ሁለቱም ሀገራት ተጠቃሚ ይሆናሉ። በህግ ማዕቀፍ ውስጥ የሚሰራ ግንኙነት ይኖራል። ኮንትሮባንድ ግን ግለሰቦችንና የተወሰኑ ቡድኖችን ብቻ ነው የሚጠቅመው። በመንግስት ደረጃ ግልጽነትና ተጠያቂነት የሌለው ግንኙነት ይፈጥራል። ስለዚህ በጥርጣሬ ላይ የተመሰረተ እንዲሆን አረገው። ልክ ነህ። ከሁሉም በላይ ግን በትግራይ ጦርነት ወቅት የኤርትራ ሰራዊት የኢትዮጵያን ሉዓላዊ ድንበር ጥሶ መግባቱ በስምምነቱ ላይ ትልቁን ጥቁር ነጥብ ያሳረፈ ክስተት ነበር። ይህ ትንታኔ የሚያሳየው እንግዲህ አሁን ላለው ውጥረት ተጠያቂው ማን ነው የሚለው ጥያቄ ቀላል መልስ እንደሌለው ነው። እንደ የምንጩ እይታው ይለያያል። በጣም ይለያያል። የኤርትራ ወገን የ2018ቱን ስምምነት መሰረት በማድረግ እና የወደብ ጥያቄውን በማንሳት ኢትዮጵያን ሲክስ ሌሎች ምንጮች ደግሞ ከላይ የተዘረዘሩትን ጥሰቶች በመጥቀስ ጣቱን ወደ ኤርትራ ይክስራ ነው። ልክ ነው። ነገሩን ዶሮ ቀድማ ወለደች ወይስ እንቁላል አይነት ያደርገዋል። ዋናው ነገር ግን የወደብ ጥያቄው ከመነሳቱ በፊትም ግንኙነቱ በመበላሸት ላይ ነበር። ጥያቄው ግን የነበረውን ስንጥቅ ወደ ሙሉ መስበር ለወጠው። ይህ ውጥረት በወታደራዊና ፖለቲካዊ መስክ ብቻ የተወሰነ አይደለም። ሌላ የጦር ግንባርም አለ። አዎ ኢትዮጵያ በቅርቡ በተካሄደው የጂ20 ስብሰባ ላይ በመገኘት የወደብ ጥያቄዋን ለቱርክ፣ ለፈረንሳይ፣ ለእንግሊዝና ለሌሎች ሀገራት መሪዎች በማስረዳት ሰፊ የዲፕሎማሲ ሥራ ስትሰራ እንደነበር ተገልጿል። ይህ የዲፕሎማሲ ዘመቻ ምን ያህል ውጤታማ ነው? ውጤታማነቱን ለመለካት ጊዜው ገና ነው። ነገን ግን የኢትዮጵያ መንግስት ጉዳዩን ከአካባቢያዊ ውዝግብነት አውጥቶ ዓለም አቀፋዊ ትኩረት እንዲያገኝ የሞከረ መሆኑን ያሳያል። በተመሳሳይ መልኩ ግን ሌላ በጣም አደገኛ የጦር ግንባር ተከፍቷል። እሱም የዲጂታል ግንባር ነው። የዲጂታል ግንባር? አዎ፣ የጦር ኃይሎች አማካሪ የሆኑት ጄኔራል አለምሼት ደግፌ የተናገሩት ነገር አለ። ማህበራዊ ሚዲያ በራሱ የጦር ሜዳ ሆኗል ብለዋል። ይሄ በጣም ትክክለኛ ምልከታ ነው። እንዴት ነው የጦር ሜዳ የሆነው? በሁለቱም በኩል የሚዲያ ሰራዊት በማሰማራት የሐሰት መረጃዎችን ያሰራጫሉ፣ የፕሮፓጋንዳ ዘመቻ ያካሂዳሉ በሚል ከባድ ወቀሳ ይሰነዘራል። ለምሳሌ የኤርትራ ማስታወቂያ ሚኒስቴር ኢትዮጵያ ሰላሳ ሺህ ሚዲያ ሰራዊት አሰማርታ ብኛለች ሲል ከሷላ። የኢትዮጵያ ወገንም ተመሳሳይ ክስ በኤርትራ ላይ ያቀርባል እና ይሄ ዘመቻ የጥላቻ ንግግርን ያሽራል፣ በህዝቦች መካከል ያለውን ግንኙነት ይመርዛል፣ እንዲሁም ለሰላማዊ መፍትሄ የሚደረጉ ጥረቶችን ያደናቀፋል። ጦርነቱ በጦር ሜዳ ከመጀመሩ በፊት በህዝቡ ስነልቦና ላይ ይጀምራል ማለት ነው። ጭንቅላት ሚያዞር ነው አይደል? ዛሬ ወዳጅ የነበረው ነገ ጠላት፣ የትናንቱ ጠላት ደሞ የዛሬ አጋር። በቀተናው ፖለቲካ ውስጥ ቋሚ ነገር የለም። እንግዲህ ካየናቸው መረጃዎች መረዳት እንደሚቻለው ሁኔታው በጣም ስስ እና አደገኛ ነው። ከታሪክ የሚመዝዝ ያልተፈታይ ወደብ ጥያቄ፣ ተግባራዊ ያልሆኑ ስምምነቶች አዳዲስና ተለዋዋጭ የኃይል አሰላለፎች እና የዓለም አቀፍ ተቋማት ተደጋጋሚ ማስጠንቀቂያዎች ክልሉን በጦርነት አፍ ላይ ያደርሰውታል። ምንጮቹ የሚያስቀምጡት ዋነኛ ስጋትም ይሄ ነው። ጦርነቱ ከተቀሰቀሰ የኃይል አሰላለፉ እና የግጭቱ ማዕከል በአሰብና በቀይ ባህር አካባቢ ስለሆን በርካታ ቀጠናዊና ዓለም አቀፋዊ ኃይሎችን ሊስብ ይችላል የሚል ነው። በቀይ ባህር የራሳቸው ጥቅም አላቸው ሀገራት ማለት ነው። በትክክል እንደ አሜሪካ ቻይና፣ ሳዑዲ አረቢያ እና ሌሎችም ሀገራት በቀጥታም ሆነ በተዘዋዋሪ የግጭቱ አቀል ሊሆኑ ይችላሉ። ይህም ከቀደሙት ጦርነቶች እጅግ የከፋና አውዳሚ ሊያደርገው እንደሚችል ስጋቱ ከባድ ነው። ለማስብ የሚሆን አንድ ነጥብ አንስተን እንሰናበት። እሺ፣ ምንጮቹ በቀጠናው ሊፈጠር የሚችለውን ጦርነት ለማስቆም የአሜሪካን ሚና ይጠቅሳሉ። የሚገርመው ግን ዘ ኢኮኖሚስት ባወጣው ዘገባ መሰረት የቀድሞ ፕሬዝዳንት ዶናልድ ትራምፕ ስም በአደራዳሪነት ተነስቷል። እንዴ ዶናልድ ትራምፕ? አዎ፣ ይህ የሚከተለውን ጥያቄ ያስነሳል። ይህን ያህል ውስብስብ በሆነና በርካታ የውስጥና የውጭ ተዋናዮች ባሉበት ግጭት ውስጥ እንደ የተባበሩት መንግስታት ወይም የአፍሪካ ህብረት ያሉ ተቋማዊ ዲፕሎማሲያዊ ጥረቶች ሳይሳኩ ሲቀሩ በግለሰብ ላይ የተመሰረተና የድርድር ጥበብ በሚል መርህ የሚመራ አካሄድ መፍትሄ ሊያመጣ ይችላል፣ ወይስ የግለሰቡ ባህሪ እና ያልተጠበቁ ውሳኔዎች ነገሩን የበለጠ ሊያሳስቡትና ሌላ አዲስ ያልተጠበቀ ችግር ሊፈጥሩ ይችላሉ?